ሀይሚዬና ብሩኬ ሁለቱም አሳዝነውኛል፣ ግን ደግሞ ፕራንክ ነው። ቤተሰብ እንዳትጨናነቁ፣ እንዳታስቡ። ሀይሚዬና ብሩኬ መቼም አይለያዩም። ሀይሚ ከልጅቷ ጋር ተነጋግራ ብሩኬን ፕራንክ እያደረገችው ነው። ብሩኬን ልታስተምረው፣ እሷ ደግሞ ማወቅ የምትፈልገው ማረጋገጥ የምትፈልገው ነገር አለ። ልጅቷ ለማስቀናት ብትመጣም ሁኔታዋና ሪያክሽኗ ግን ሌላ ነው የሚያስመስልባት መለጣጠፏ ሁኔታዋ ሁሉ ሌላ ነገር ነው የሚያስመስለው ይህን ነገር ደግሞ ሀይሚ ማረጋገጥ ትፈልጋለች የብሩኬ ስሜት ምን እንደሆነ ማወቅ ትፈልጋለች በጣም አሳዝኖኛን እውነት ለመናገር ማለት ነው በህይወታችሁ ውስጥ ሶስተኛ ወገን አምጥታችሁ ህይወታችሁን ለመፈተሽም ሆነ ለማስቀናት የምታመጡት ሰው መልሶ ህይወታችሁን ይበጠብጠዋል ምንም ይፈጠር ምንም፣ በህይወታችሁ ውስጥ ሶስተኛ ወገን እንዳታስገቡ። ሀይሚ ብሩኬን አሳልፎ ሰጠው። ትዝ ካላችሁ ብሩኬንና ሀይሚ ተጣልተው ወደ ዱባይ ሲሄድ፣ ከዛም ደግሞ ተመልሶ ሲመጣ፣ ከመጣ በኋላ እንኳ ሀይሚ አንተ ጋር መቀጠል አልፈልግም፣ ወደ ዱባይ ተመልሰ ሂድ እያለች ተጣልተው ነበር አደለም? በዛ መካከል ሮዚ የምትባል ልጅ አፈቀርኩ ብላ መጣች። አይታችኋን በዛ ጸብ ውስጥ እንኳ ሁና ሮዚን አስቁማታለች። የዋህነቱን ተጠቅመሽ ልትገቢ ነው ወይ ብላ አሳልፍ አልሰጠችውም። ግን ይሄ ፕራንክ ስለሆነ ነው ሀይሚ ዝም ያለችው። ገባችሁ አይደለ? አሁን ብሩኬ በጣም ትልቅ ፈተና ነው የተሰጠው። ይህን ፈተናህን ደግሞ እንትን ብለህ አልፈህ ሀይሚዬ ጋር ያላችሁን ፍቅራችሁን እንደምትቀጥሉ ባለሙሉ ተስፋ ነኝ። እግዚአብሔር ከእናንተ ጋር ይሁን፣ መጨረሻችሁን ያሳምርላችሁ። በጣም እየተፈተናችሁ ነው። ፈተናችሁን ደግሞ እግዚአብሔር ያቅልላችሁ። እግዚአብሔር የወደደውን እግዚአብሔር የወደደውን ነው የሚፈትነው እና ፈተናችሁን ደግሞ በፍቅር ይመልስላችሁ እላለሁ። ሰላም ለእናንተ ውድና የተከበራችሁ ቤተሰቦች፣ በያላችሁበት በሰላማችሁ ብዙ ይበልልኝ። ለዚህ ቤት ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ ዛሬ ሀይሚዬና ብሩኬ እውነቱን ለመናገር በቃ ታርቀው ይመጣሉ እያልን ሁልጊዜ በተስፋ ነው የምንጠብቀው። አሁንም ተስፋ አንቆርጥም። እንግዲህ በብሩኬ በኩል የመጣችው ልጅ እንግዲህ ብሩኬን አፈቀርኩ ብላለች። ግን እንግዲህ በተረዳነው ያክል ለምን አፈቀርሽ ምናምን አንላትም። ፍቅር በመግባባት ይመጣል። አብሮ በመዋል አብሮ በማሳለፍ ብዙ ነገሮችን በማለት ሊመጣ ይችላል። ግን ደግሞ ፍቅር ዝም ብሎ አደለም። ደግሞ ይሄ ዝም ብላችሁ በአጭር ጊዜ በቀናቶች ውስጥ እንደው ዘው ብላችሁ የምትገቡበት ነገር አለ አደለ? ስለዚህ ግን ሀይሚ ፕራንክ ለማድረግ ፈልጋ ነው ብዬ ነው እኔ በዛ ነው የተረዳሁት ቤተሰቦቼ፣ እንጂ ሀይሚ እውነት ከዛ ልጅ ጋር ግንኙነት ኑሯት ህይወት ጀምራ አይደለም። ግን ደግሞ እኔ በቀደም ተናገር ያለው ብሩኬና ሀይሚ አሁንም የዋህነታችሁ ብዙ ዋጋ እያስከፈላችሁ ነው። ሁሉንም ነገር በልክ አድርጉት፣ ህይወታችሁን እንዳታበላሹ፣ ወደ ራሳችሁ ተመለሱ። ፈተና በፈተና ሆናችኋል። በጣም ከባድ ነው እውነቱን ለመናገር እና ገና አሁን በሀይሚ በኩል ደግሞ ምን ብሎ እንደሚመጣ አናውቅም። እንግዲህ ደግሞ እሱ አፈቅርሻለሁ ብሎ ከመጣ እንግዲህ ምን እንደሚፈጠር እግዚአብሔር ነው የሚያውቀው። እውነት ለመናገር የተፈተነ ፍቅር ከባድ ነው አይደለ ቤተሰብ? ብቻ በጸሎታችሁ አስቧቸው፣ እግዚአብሔር ከነሱ ጋር ይሁን፣ መጨረሻቸውን ያሳምርላቸው። ሀይሚ እኔ እንጃ አላውቅም። በጣም ከባድ ነው ከምላችሁ በላይ ማለት ነው። እና በጸሎትና በዱአ አስቧቸው። ነገ ደግሞ እስኪ ቸሮሬ ያሰማል። ግን ከባድ ነው ነገሮች እንዲህ በቀላሉ የሚበርዱ አይደሉም። ሁኔታቸው በጣም ከባድ ነው።